ባለሶስት ኮኮብ ሆቴል ከፈተች ስታሳያያቸው ሀምሌ አምስት ነው የሚመረቀው ሆቴሏ ማለት ነው እና ቲጂዬ ኮንግራ በጣም ደስ ብሎኛል በጣም ሊኮራውብሽ እግዚአብሔር ምስክሬ ነው በጣም አንቺ እብድ አይደለሽም አንቺ እኛን ያሳበድሽን በነገራችን ላይ ቲጂ አገልግል እኛን ያሳበደችን እንጂ እሷ እብድ አይደለችም ገይስ እኛ ነን እብዶች አይደለንም እን ምን ቤተሰብ እኛ ነን እብዶች ቲጂ አገልግል እብድ አይደለችም እኛ እራሳችን ኮመንት የምንሰጠው እኛ ቪዲዮ የምንሰራው እኛ። ለነበች ባለሶስት ኮኮብ ፎቅ ምን የመሰለ ሆቴል እንደሰርታ አሁን ሐምሌ አምስት ይመረቃል። የቤተሰብ አርባ ሩም አለ አርባ መኝታ ክፍል ማለት ነው። አይታችሁታል ውስጡን ስታሳይ ታዲያ፣ እብዱ ማነው? እኛ ቲጂ። ምንድናት? ጀግና ቲጂ። ስታወሪ ፍጥን አይ አይደቅ ፍትን ፍትንሽ አይለቅ። ኢንተርቪሽ ላይ የራሱ ፍትን ፍትን ስትይ ነበር። እሱ አይልቅ አመል ነው፣ አይልቅ። የራስሽ ጉዳይ ግን፣ ጀግና አሁን ጀግና። እሺ፣ እና ጋይስ እንዴ፣ ጀግና በሏት።